ወግ ማድረግ ማየት ማግባት እፈልጋለሁ። እናቴንም ደስ ማሰኘት ፈልጋለሁ። ቆይ፣ ጓደኛ ማለቴ ጓደኛ አለኝ። የሞዶ ልጅ አለ ብልሽኛ የሆነ ሰዓት። የምን ጓደኛ እንዴ? የሞዶ በቃ፣ ሞገስ ከሞት ጉድ ነው። ወንጀለኛ ሊያደርግሽ ይችላል። ተጠንቀቂ። እኔ ዝናን፣ በአንድ ነገር አምነዋለሁ በፍጹም ቃሉን የሚበላ ሰው ግን አይደለም። አሁን ወደ እሱ ቤት ነው አምትሄጂው? አዎ፣ ዝርዝር እቅዱን አውጥቻለሁ ነው ያለው። ሄደን ወረቀት ላይ ነው የሚፈርመው። ልብ አድርጊ ዝና፣ የማይነግርሽ ብዙ የግል እቅዶች ሊኖሩት ይችላሉ። አንቺ መጠራጠር ስራሽ ነው። ስድስት የለብሮክ የራሴን ህይወት መኖር አለብኝ። ከዚህ በኋላ እስከ መቼ ድረስ የሰው ቤት የራሴን ዘር መተካት አለብኝ? አሁንማ እናቴማ ኮርፋኛለች ስትል ደካማ ጎኗን ትነግረዋለች። እሱም ደግሞ አስከትሉ እንደ ቀልድኮ ከኔ ቤት ራሱ ስድስት ዓመት ሆነች። እሷም ከዚህ በኋላ ማንም ቤት መሄድ አልፈልግም የራሴን ህይወት መኖር አለብኝ ስትለውም እሱም ሲጀመር ጀመር ምልሰሪ ከዚህ ቤት ትወጫለሽ በማለት የእሷን ሀሳብ እየተስማማ እንደሆነ ግልጽ ዝና ሞገስን እንደምንም ብሎ ያለበት ቦታ ደርሶበት ነበር። ሞገስም እንደምንም ብሎ ራሱን ለማትረፍ ሞክሮ ነበረ፣ አልቻለም። የቻለውን ያህል ተፋልሞም ነበር። ነገር ግን ሩጦ ማምለጥ ስላልቻለ እያለው አማራጭ ሽጉጡን አውጥቶ መደቀን ነው። ሽጉጡንም አውጥቶ ሲደቅንበት፣ ሞገስም የሰው ልጅ ማጥፋት አልፈለገም ያን ያህል ማጥፋቱን ስላልፈለገው ሩጦ ማምለጡን አማራጭ አድርጎ ሩጦ አምልጦ ነበረ። ዝና ለቀድሞ ለአንድ ጓደኛው ቴሌ ለሚሰራ ሰው በመደወል ስልክ እንዲተባበረው እና ከዚህ በፊት ለመጨረሻ ጊዜ ኤቲኤም ካርድ የት አካባቢ እንደተጠቀመ እንዲያጣራለት ለባንክ ቤት ጓደኛው ለድሮ ለዘመዱ እንግዲህ ወተፍ በማድረግ ለምኖ ለማምኖ ተናንሶ እንደምንም ብሎ ሰውየውን አሳምኖታል ሰውየውም ችግር ውስጥ እንደሚገባው ቢነግረውም እሱም ደግሞ ይሄንን ብቻ ነው ማስቸግርህ እኔ ማንን ማስቸገር አልፈልግም፣ ከቻልክ ብትተባበረኝ ደስ ይለኛል በማለት ሰውየውን ለምኑት። ሰውየውን ደግሞ ችግር ውስጥ እንደሚገባበት ስልክ ካሳወቀ በኋላ በዋትሳፕ እንደሚረዳው ነግሮ ዘግቶ ነበር። ሰውየውን በተነጋገረበት መሰረት ኤቲኤም ካርድ የት አካባቢ እንደሚጠቀም እንዳወጣ ጠቁሙ። ጣጣ በሀሳቧ ሁሉ በመንገዷ ሁሉ ሳር ቅጠሉ ሁሉ ዝና እየተከተላት የሚመስላት በመንገድ ላይ እያለፈች ያለ የእሱ አይነት አቋም ያለውንና ገዘፍ ያለ ሰውነት ያለው ሁሉ ያገኘ የፍራት አለ ማህሌት እንድትጠነቀቅና ይሄ ሰውዬ እየተጫወተባት እንደሆነ የሚፈልገውን ነገር ካገኘም በኋላ አውቶ እንደሚጥላት ትመክራታለች። እሷም ደግሞ በጭፍን እኔ ዝናን አምነዋለሁ፣ አንድ ነገር አደርጋለሁ ካለ ያደርጋል፣ የሚዋሸሽ ሰው አይደለም፣ እኔ አምነዋለሁ ትላለች። አንቺ እኮ ሞኝነሽ ምንም አታውቂም። አሁን ወስደሽ አንቺ ለዝና ሉላን ስታስረክቢው ና ሞገዝን ስገሊለት እሱ የሚያስበውና የሚፈልገው ነገር ሲሳካለ ዘወር ብሎም አያይሽም። እንዲሁም ደግሞ እሷ ናት ብሎም ጠቁሞ ሊያሲዝሽም ይችላል፣ መረጃም ሊኖረው ይችላል እያለች ስትመክራት ደግሞ እሷም አንቺ ደግሞ ሁልጊዜ ከተጠራጣሪነት አትወጭም በማለት ምክሯን ወደ ጎን አድርገዋለች። ከመመለስ ይልቅ ወደ ራሷና ለራሷ ከማሰብ ይልቅ አሁንም ዝና እያለች ሉላንም ወስደ እንኳን ብታስረክበው ማህሌ ከተገቡ ድርሽ እንደማትል ቢገባትም ነገር ግን ዝም ብላ በጭፍን አምነዋለሁ እያለች እየሄደች ነው። ብሩክ ለሞገስ በመደወል እባክህን ላገኛ ጓደኛዬ ይቅርታ እንድታደርግልኝ ነው እያለ አሁንም ልመናውን ቀጥሏል። እሱም ስልክ አይነሳም ነበር ከዚህ አሁን፣ ግን በስልክ መልሶለታል። እሱም ደግሞ ወደ እኔ እንዳትመጣ በማለት እንደተቀየመውና ነገር ግን አሁን ወደ እኔ ከመጣ ችግር ውስጥ እንደሚገባ ይነግረዋል። እናም እራሳችሁን በመጠበቅ ሌላ ጊዜና የተሻለ ቀን ሲመጣ እንደሚገናኙ ይነግረዋል። እሱም ደግሞ እባክን እኔ አስፈልግሃለው፣ ችግር እንኳን ቢፈጠር አብረን ብንሆን ይሻላል። ሌታ አካባቢ እንዳለ ነገረኝ። አንተ ኮ ባለ ውለታ ይነ በማለት ማመስግኖታል። ባለ ውለታ እኔ ብቻ ሳልሆን ቅድስትና ዳጣን ማመስገን አለብህ በማለት ቅድስት ያደረገችውን ነገር ማንም የማያደርገውን ነገር ቅድስት ኮ ከዚህ በፊት ለአንተ ስትል ስትል ያንተ ልጅ ለማትረፍ ስትል እሱ ሞገስን ሲያሞግሰው እና ሞገስ ለልጅ የመትረፍ አንተ ነው ሲለው እሱም ደግሞ እኔ ብቻ አይደለሁም ለአንተ ልጅ ያንተ ልጅ ለማትረፍ ስትል ቅድስት ድንግልናዋን ልትሸጥ ነበረ። እንዲሁም ደግሞ ዳጣም ደግሞ ወደ ኤርፖርት ስትሄድ እነሱ ያገዱትን እኔ ተከታትዬ ኤርፖርት ድረስ በመምጣት የነሱን ሴራ ለማክሸፍ እንዳከሽፍ ያደረገችኝ የነገረችኝ ዳጣ ናት። ስለዚህ እነሱን መስገን አለብህ። እኔን ብቻ ማመስገን የለብህም፣ በማለት እውነታውንና ቅድስቴ የከፈለችውን መስዋዕትነት ይነግረዋል። እፍራታ ለማህሌት አሁንም ቢሆን ስልክ አትመልሽለት፣ እኔ የምነግርሽን ነገር ስሚኝ፣ የምነግርሽን ነገር አዳምጪ በማለት ትመክራታለች። እሺ፣ ምን አድርጊ ነው የምትኝ? አሁንም ቢሆን የምልሽ ነገር ቢኖር ሉላን አታስረክቢው፣ ለሱ ወስደሽ ካስረከብሽው ዘወር ብሎ ማያይሽ። እናም ማድረግ ያለብሽ ነገር ከግድያው አለሞችና ነው። ይልቁን ዝናን የራስሽ ለማድረግ ነው መሞከር ያለብሽ። እንደሱ ያለ ሰውዬ፣ እንደሱ ያለ ባለሀብትና እንደሱ ያለ አቋም ያለው ሰው ምን ሲባል አንቺ ለእሷ ወስደሽ ታስረክብ ያለች ዘወር ብሎ ማያሽም እኔ እያልኩሻለሁት ለራስሽ አድርጌው ነው ስትላት እሷም ደግሞ ቆይ ቢያውቅስ ብትላት ካወቀማ አወቀ ነው። ካወቀ አወቀ ነው። ስለዚህ አንቺ ዝም ብለሽ ይህን ነገር ሞክሪ፣ የድልሽን ሞክሪ። ካወቀ እንደሚገለኝ ታውቂያለች ዝና ጨካኝ ሰው እንደሆነ ታውቂያለሽ ወይ ስትላትም አውቃለሁ ካወቀ ይገልሻል በማለት ስለ ጭካኔውም ስታምንላት እሷም ደግሞ ታዲያ ኔ እንድሞት ነው እንደምትፈልጊው? እሱ እንደሚገለኝ እያወቅሽ አድርግ የምትይኝ ለምንድን ነው? በማለት እፍራታን ሀሳብ ውድቅ እንዳደረገችው በማድረግ ጥላት ትሄዳለች። ምሳሌ ዳጣን፣ ዳጣ ይሄ አንቺ ግን እህት የለሽም ወይ በማለት እሷም የጎደላትን ነገር እንድትሞላላት ጠይቃታለች። እሷም ለምን ጠየቅች፣ በመጀመሪያ ለምን እህት የለሽም ማለቱን ጠየቀችን፣ በማለት ይከፋታል። ምክንያቱም ከዚህ በፊት እህት የለሽም፣ እናት አባት የለሽም ዘረቢስ ቤስ ስለተባለች ፣ ስለዚህ እሷም ዛሬ ዘረቢስ ነሽ ልትለኝ ነው በማለት ደንግጣ ነበር። ምሳሌ ግን እኔ ምንም አልፈልግም፣ ይህንን ጥያቄ የጠየኩሽ እህት ስለሌለኝ እኔ እህት እንድትሆኝ ነው በማለት ዳጣን አስደትታት አስደስታታለች። ዳጣን ምሳሌ አዎ እህትሽ ነኝ፣ ከዚህ በኋላ እህትሽ ነኝ፣ አንቺ ያልሽው ይሆናል በማለት አስደስታታለች። ምሳሌም ደግሞ እንግዲያውስ ሁለት፣ ከዚህ በኋላ አባየንን ጠብቀዋል። ሉላ ወደ ውጭ ወደ ሞገስ በመደወል ሞገስ የት ነው ያለው? አሁኑኑ እንድትመለስ ፈልጋለሁ። ጥሩ ስሜት እየተሰማኝ አይደለም እና ቶሎ ስትል ትነግረዋለች። እሱም ደግሞ ምንም የተፈጠረ ነገር የለም ምን ሆነሻል? ተረጋጊ ብሎ ስልኩን ከእሷ ከዘጋ በኋላ ዝና ያየዋል። ዝና አካባቢው ደርሷል በተላከለት አድሬስ መሰረት የት አካባቢ እሱም ይሁን እሷ የት አካባቢ ኤትኤም ካርድ እንደሚጠቀሙ ገንዘቡን የት አካባቢ የባንክ ቅርንጫት እንደ ሳቡ በማጣራት ያሉበት አካባቢ ደርሷል። ይህንን ያላወቀው ሞገስ እየተራመደ የሆነ ነገር እሱም ሲሰማው ዘወር ሲል እንደተከተሉ ታውቋል። ሩጦ ለማምለጥ ሞክሮ ነበረ። ነገር ግን እነሱም እየሮጡ ብዙ መንገድን ተከትለውታል። ሞገስ ለዳጣ በመደወል ዝና እንደደረሰበትና ቤቱንም እያወቀብን ይመስለና ይመስሎኛል እናም እኔ ከሞትኩኝ ወይም የሆነ ነገር ከተፈጠረ አሁን እየሮጡ እየተከተሉኝ ነው እኔን የሚገሉኝ ማህሌትና ዝና መሆናቸውን ላሳወቅሽ በማለት ለዳጣ ደውሎ እያሳደዱት መሆኑን ይነግራታል። እሷም ደግሞ እንመጣልለን አካባቢው የት ነው ብትለውም እረፍዷል። በቃ ችግር የለውም። ነገር ግን በቃ ይህንን አድርጌ ሉላ ያለችበትንም ያወቀ ይመስለኛል። ሩጬ ለማምለጥ እየሞከርኩ ነበረ ነገር ግን እነሱ እየተከተሉኝ ነው በማለት ለዳጣ እንዲሁም ደግሞ ነገ ጧት ወድቆ እንዳይቀርና ቢወድቅም እንዲያነሱትና ተጠያቂው ማን ሊሆን እንደሚችል በእማኝ አይኑ እንዳያቸው እሱ ለዳጣ ነግሯታል። ወገዝ ዝናንና ማህሌትን ሩጦ አምልጧቸው ነበረ፣ ተደብቆ ነበረ፣ ተደብቆ ስልኩን እያወራ በነበረበት ሰዓት ከዳጣ ጋር እነሱም ተከታትለው የት አካባቢ እንደተደበቀ ደርሰውበታል። በቀጣይ ምን ያደርጉት ይሆንም? ወገዝ አፍጦ ይፋለመው ይሆን ወይስ ደግሞ ይገለው ይሆን? በቀጣይ ተመልሰን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር በቀጣይ ተመልሰን እስከምንገናኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት አለም ለሁላችሁም መልካም ቆይታ